እግዚአብሔርን የሚፈሩ በረከትን ይቀበላሉ። በዚህ የስብከት ርዕስ የእግዚአብሔርን ቃል ለማጥናት ጥቂት ጊዜ እንውሰድ። ከሁለት ሺህ ዓመታት በፊት ኢየሱስ ክርስቶስ ከሕግ አዋቂ ጋር ውይይት አድርጓል። የሕግ አዋቂው ኢየሱስም ከሕግ ከሁሉ የሚበልጠው ትእዛዝ የትኛው ነው ሲል ጠየቀው። በዚያን ጊዜ ኢየሱስ በጣም ግልጽ የሆነ መልስ ሰጠው። ኢየሱስ ምን አለ? ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። እግዚአብሔርን እንድንወድ ነግሮናል። ዛሬ የሰማያዊ ወላጆቻችን ጸጋ ከማሰብ በቀር ሌላ ምንም ልናደርግ አንችልም። እኛ ለዘላለም ለመሞት የተመረጥን ሰማያዊ ኃጢአተኞች ነን። እግዚአብሔር ወደዚህ ምድር መጥቶ ሥጋውን ቆርሶ ደሙን በመስቀል ላይ አፍሶ በእኛ ምትክ መከራም ሁሉ ተቀበል። ስለዚህ ስለ ሰማያዊ አባታችንና ሰማያዊ እናት ህይወት እንደገና ስናስብ፣ ሁሉም ህጎች በእውነት ከተረዳን እግዚአብሔርን ከመውደድ በቀር ሌላ ምንም ማድረግ እንደማንችል እንገነዘባለን። ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ ውደድ። ሕጉ የእነዚህን ሁሉ ገጽታዎች አንድነት ያካትታል ማለት እንችላለን። ይህንን መሠረታዊ ሥርዓት የማያውቁ ሰዎች ከሕጉ የሚያመለክተው ግልጽ ያልሆነ ቀንን ወይም አንዳንድ ሥርዓቶችን ብቻ ነው ኬ ብለው ያስቡ ይሆናል። ነገር ግን መጽሐፍ ቅዱስ ፍቅር ከሕግ ጋር በተያያዘ ምን ይላል? እንዲህ ይላል ፍቅር የሕግ ፍጻሜ ነው። አባታችንንና እናታችንን ልንወድና ልናከብር ይገባል። እግዚአብሔር እኛን ልጆቹን ማለቂያ በሌለው ትዕግስትና ፍቅር በወንጌል መንገድ እየመራ ነው። ለዚህም ነው ኢየሱስ በሕግ ባለሙያው ለተነሳው ጥያቄ ግልጽ የሆነ መልስ የሰጠው። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ይህ የመጀመሪያውና ከሁሉ የሚበልጠው ትእዛዝ ነው። እርሱ የተናገረው ይህን ነው። ዛሬ በእምነት መንገድ እየተጓዝን እግዚአብሔርን ምን ያህል እንደወደድነው ከማሰላሰል ውጭ ምንም ማድረግ አንችልም። እግዚአብሔር ብቻ በዓለም ዙሪያ ያሉትን የልጆቹን ሸክሞች ሁሉ ተሸክሞ በጸጥታ በወንጌል መንገድ ይመላለሳል። ስለዚህ ዛሬ ቢያንስ ትኩረታችንን ወደ ራሳችን ሳይሆን ወደ እርሱ መመልከት እንደምንችል ተስፋ አደርጋለሁ። በመጽሐፍ ቅዱስ ብዙ ጊዜ እግዚአብሔርን መውደድ ብማርም ሕይወታችን ግን ከእግዚአብሔር ይልቅ ስለ ራሳችን አሳቢነት እመራለን አሁን አኗሟራችንን ከራስ ወዳድነት ወደ እግዚአብሔር በመውደድ ላይ ካደረግን እግዚአብሔር የምንፈራ ሰዎች መሆናችንን የተረጋገጠ ነው። መንግሥተ ሰማያት እንደነዚህ ያሉት ሰዎች የሚሄዱበት ነው እና እነዚህ ግለሰቦች ብቻ የቀሩትን የሴቲቱ ዘር የማዕረግ ስም ለመቀበል ብቁ ናቸው። ስለዚህም ነው ንጉሥ ሰሎሞን በመክብብ መጽሐፍ ሰባኪው ከንቱ ከንቱ፣ የከንቱ ከንቱ ሁሉም ነገር ከንቱ ነው ኪ ይላል። ምንም እንኳን ዐይኖቹ የሚፈልጉትንና ጆሮ የሚፈልጉትን ሁሉ ቢያደርግም የሰለሞን ልብ አልረካም። ስለዚህ ሁሉም ነገር ትርጉም እንደሌለው ተረዳ። ይሁን እንጂ በዚህ ምድር ላይ ከንቱ ያልሆነ አንድ ነገር ብቻ እንዳለም ተረዳ። ምን ነበር? በትክክል ይህ ነው እግዚአብሔርን መውደድ ነው። በትክክል ለመናገር በመክብብ መጽሐፍ ውስጥ ከእግዚአብሔር ፍራኮ ተብሎ ተጽፏል። ነገር ግን እግዚአብሔርን መፍራት እግዚአብሔርን ካለመውደድ ቦታ ሊመጣ አይችልም። የመክብብ መጽሐፍ እንደሚያስተምረን ምንም እንኳን በዚህ ዓለም ያለው ነገር ሁሉ ትርጉም የለሽ ቢሆንም አባታችንን ማክበርና እናታችንን መውደድ እኛ ሰዎች እንደመሆናችን መጠን በሕይወታችን በሙሉ ልንጠብቀው የሚገባን አንድ ተግባር ነው። ኢየሱስ ያስተማረን ይህንን ነው። እና ከሁሉ የላቀ ጥበብና እውቀት እንዳለው የሚነገርለት ሰሎሞንም ተመሳሳይ መደምደሚያ ላይ ደርሷል። የእምነታችንን የመጨረሻ ፍጻሜ ለማጠቃለል ከፈለግን ሁሉም ነገር የሚያበቃው አባታችንና እናታችንን በመውደድ ማለትም የሰማያዊ ወላጆቻችንን በመውደድ ነው ማለት እንችላለን። የማቴዎስ ወንጌል ምዕራፍ ሃያ ሁለት እንመልከት። ወደ ማቴዎስ ምዕራፍ 22 ቁጥር 34 እንሂድ። ምዕራፍ 22 ቁጥር 34። ኢየሱስ ሰዱቃውያንን ዝም እንዳሰኛቸው ሰምተው ፈሪሳውያን በአንድነት ተሰበሰቡ። ከነርሱም አንድ የኦሪት ሕግ ገዋቂ ሊፈትነው ፈልጎ እንዲህ አለው፣ መምህር ሆይ ከሕግ ሁሉ የሚበልጠው የትኛው ትእዛዝ ነው? እርሱም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ይህ የመጀመሪያውና ከሁሉ የሚበልጠው ትእዛዝ ነው። ወደ መክብብ ምዕራፍ 12 ቁጥር 13 እንሂድ። መክብብ ምዕራፍ 12 ቁጥር 13 እንመልከት። እናው ሁሉ ነገር ከተሰማ ዘንድ፣ የነገሩ ሁሉ ድምዳሜ ይህ ነው፤ እግዚአብሔርን ፍራ፤ ትእዛዞቹም ጠብቅ፤ ይህ ይሄ ምንድን ነው? የሰው ብለንተናዊ ተግባሩ ነውን። የእንግሊዝኛ መጽሐፍ ቅዱስ የሰው ልጅ በሕይወት ዘመኑ መውጣት ያለበት ግዴታ እንደሆነ ይገልጸዋል። መጽሐፍ ቅዱስ የሚያስተምረን ይህ ግዴታ በዚህ ምድር ላይ ስኖር ልንፈጽመው የሚገባን ከሁሉም በላይ አስፈላጊእና ጉልህ ኃላፊነት ነው። ይህ መልእክት ኢየሱስ ለሕግ አዋቂው ከሰጠው ቃል ጋር ተመሳሳይ በሆነ አውድ ውስጥ የሚወድቅ ሲሆን ይህም ተጨማሪ ትምህርት ያደርገዋል። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ኢየሱስ እግዚአብሔርን መውደድ የመጀመሪያውና ታላቁ ትእዛዝ እንደሆነ ተናግሯል። ሰሎሞንም በመክብብ 12፥13 ላይ እንዲህ ብሏል እግዚአብሔርን ፍራ፤ ትእዛዙንም ጠብቅ፤ ይህ የሰው ልጆች ሁሉ ግዴታ ነው። በሌላ አነጋገር እያንዳንዱ ሰው ቢያንስ ይህንን ግዴታ መውጣት እንዳለበት ይገልጻል። ይሁን እንጂ በዛሬው ጊዜ በዓለም ላይ ያሉ ብዙ ሰዎች እንዲህ አይነት ህይወት አይኖሩም። አንዳንድ ጊዜ እኛም የእግዚአብሔርን ጸጋ እንኳን እንረሳዋለንና አንዳንድ ጉልህ ፈተናዎች ሲያጋጥሙን በፊታችን በተቀመጡት ትንሽ ችግሮች፣ መሰናክሎች ወይም ፈተናዎች ብቻ እንጠመዳለን። በዛን ጊዜ ችግሮቻችንን ሁሉ ለመፍታት ከበስተጀርባ የሚሰራው የእግዚአብሔር ጸጋ ብዙ ጊዜ እኛ ሳናስተውል እንቀራለን። እያንዳንዳችን የራሳችን ችግሮች እንዳሉን ብናምንም በእነሱ ላይ አናተኩር። ይልቁንም የሰማያዊ አባታችንና የሰማያዊ እናታችን እንዴት ወደ መንግሥተ ሰማያት በሚወስደው መንገድ ላይ በእርጋታ እየመሩን እንደነበሩ፣ እነዚህን ሁሉ ጉዳዮች በመንገዳችን ላይ እንዴት እየፈቱ እንደነበሩ እናስብ። ይህን ስናደርግ ማመስገን እንዳለብን የሚያውቁና ለዚህ ሁሉ እግዚአብሔርን ክብር የምንሰጥ እንሆን። ንጉሥ ሰሎሞን የሰው ልጆች በዓለም ላይ የሚያሳድዷቸው ነገሮች ሁሉ ከከንቱ ናቸው ብሏል። ከፀሐይ በታች ያሉ ልፋትና ድካም፣ ሀብት የማካበት ስግብግብነት፣ ሰፊ ዕውቀትን እንድንከታተል ያደረገን ዓለማዊ ምኞት ሁሉም ትርጉም የለሽ ናቸው። እነዚህ ሁሉ ነገሮች ካለፉ በኋላ ምንም የሚቀር ነገር የለም። በመጨረሻ በእውነት ከንቱና ትርጉም የለሽ በሆነው ነገር ላይ እንደተጣበቀ ተረዳ። ይሁን እንጂ በዚህ ዓለም ውስጥ ከንቱ እንዳልሆነ ሊቆጠር የሚችል ነገር ካለ እግዚአብሔርን መፍራትና እግዚአብሔርን እንዴት መውደድ እንዳለብን ማወቅ ብቻ ነው። እንዲህ አይነት እምነት ማግኘታችን እንደ ትልቁ ግዴታችን መቆጠር ነው። ኢየሱስ ለእኛ የተሰጠን የመጀመሪያውና ትልቁ ትእዛዝ እግዚአብሔርን መውደድ እንደሆነ አስተምሮናል። የኤፌሶን መጽሐፍ ምዕራፍ 6 ስለዚህ ጉዳይ እንደገና ያስረዳናል። ኤፌሶን ምዕራፍ 6 ቁጥር አንድ እንመልከት። ኤፌሶን ምዕራፍ 6 ቁጥር 1 ልጆች ሆይ፤ ለወላጆቻችሁ በጌታ ታዘዙ፤ ይህ ተገቢ ነውና። አባትህንና እናትህን አክብርቼ በሚለው ቀዳሚ ትእዛዝ ውስጥ ያለው ተስፋ መልካም እንዲሆንልህ፣ ዕድሜህም በምድር ላይ እንዲረዝም የሚል ነው። ለሥጋዊ ወላጆቻችንም ከፍተኛ አክብሮት ማሳየት ያለብን ተፈጥሯዊ ነገር ነው። የዚህ ምድር ነገሮች ለሰማያዊ ነገሮች ምሳሌና ጥላ ስለሆኑ ምድራዊ ወላጆቻችንን በሚገባ እንደምናከብር የሰማይ ወላጆቻችንንስ ሰጋቸውን መርሳት የለብን። እግዚአብሔር እስከዚህ ቀን ድረስ ለእኛ የኖረውን የመንፈሳዊ ሕይወት ዓይነትና ለእኛ ሲል በመስቀል ላይ የተሰቀለውን ስቃይ ለምን እንደተቀበለ ልንገነዘብ ይገባናል። በዚህ ዓለም ላይ በተከሰቱት የተለያዩ ክስተቶች ምክንያት እነዚህን ነገሮች ብዙ ጊዜ እንረሳዋለን። ነገር ግን ለአንድ ቀን ብቻ ልባችንን ወደ እግዚአብሔር እናዞር። ሁላችንም አባት የሰጠንን የላቀናንሱ ፍቅርና የእናትን የማይታይ መስዋዕትነት ፍቅር ማስታወስ አለብን ወንድሞችና እህቶች ሕጉ በእኛ ላይ ያፈሰሰው የእግዚአብሔር ፍቅር የታመቀ ስሪት ነው ሰንበትን ፋሲካንና ሰባቱን በዓላትም በሦስት ጊዜ እናከብራለን ክውስን ሰዎች ብዙውን ጊዜ ኩዋህ ሕግን የሚያከብሩ በሕግ የተጣበቁ ናቸው ኩ በማለት ይለጥፉናል። ነገር ግን ሕጉ ለምን እንደተሠራ ስላልገባቸው ነው። ሕጉ የተሠራው በደም ነው። ደሙ የእግዚአብሔርን መሥዋዕት ያመለክታል። በመሥዋዕቱ ውስጥ ምን ተካቷል? እግዚአብሔር ለእኛ ለሰው ልጆች ሁሉ ያለውን ፍቅር ማግኘት የምንችለው እዚያ ነው። በብሉይ ኪዳን ለገጫት መስዋዕትነት፣ ለሕብረት መስዋዕትና ለሚቃጠል መስዋዕት የሚያገለግሉ እንስሳት ሁሉ አባትና እናትን ይወክላሉ፣ አይደል? የሰማያዊ አባትና የሰማያዊ እናት ለእኛ በመቶ ሺዎች ለሚቆጠሩ ጊዜያት በሚቃጠል መስዋዕት መሠዊያ ላይ እንዲቀመጡ ተደርገዋል። በዚህ ሂደት ነበር አዲሱን ኪዳን ለመመስረት የቻሉት እና ከአዲሱ ኪዳን መምጣት ጋር ለሀጫታችን መሰሪያ መንገድ አዘጋጁ። ስለዚህ የእግዚአብሔርን ግዙፍ የቤዛነት ጸጋ አቅልሎ ሊመለከተው የሚገባ አንድም ሰው እንኳን የለም። በምንም መልኩ ቀላል ተደርጎ የተሰራ ነገር አይደለም ዛሬ በዚህ ላይ ስናሰላስል አባትና እናት በሰጡን 66 የመጽሐፍ ቅዱስ መጻሕፍት ውስጥ ያሉትን ሁሉም የእግዚአብሔር የሕይወት ሕጎችን እንመልከት በመጨረሻም በአባትና በእናት ፍቅርና መስዋዕትነት አማካኝነት የብሉይ ኪዳን ሕግ ተቋቋመ እግዚአብሔር የብሉይ ኪዳን ሕግ ራሱ በቂ እንዳልሆነ አይቶ ስለዚህም የአዲስ ኪዳንን ሕግ አቋቋመ ፍጹም የሆነውን የእውነት ሕግ ሰጠን ኢየሱስ ኪ ከሕግ ሁሉ የሚበልጠው ትእዛዝ የትኛው ነው ተብሎ ሲጠየቅ፣ ኢየሱስ የሕጉን አጠቃላይ ሁኔታ በአንድ ቃል ጠቅለል አድርጎ አቅርቦታል። አምላክህን እግዚአብሔርን ውደድ። ይህንንም በዘዳግም ምዕራፍ አራት በኩል እናረጋለን። ዘዳግም ምዕራፍ አራት ዘዳግም ምዕራፍ አራት ቁጥር ዘጠኝ እንመልከት። ምዕራፍ አራት ቁጥር ዘጠኝ ከዓይኖቻችሁ ያያቸውን ነገሮች እንዳትረሱ ደግሞም በሕይወት እስካላችሁ ድረስ ከልባችሁ እንዳይጠፉ ብቻ ተጠንቀቁ፤ ነግታችሁም ራሳችሁን ጠቡ፤ እነዚህን ለልጆቻችሁና ከነርሱ በኋላ ለሚወለዱት ልጆቻቸው አስተምሯቸው። ቁጥር አስር በምድሪቱ በሚኖሩበት ጊዜ ሁሉ እኔን ማክበር እንዲማሩ ለልጆቻቸውም እንዲያስተምሩ ቃሌን የሚሰሙ ዘንድ ሕዝቡን በፊቴ ሰብስብ ከባልን ጊዜ በኮሬብ በአምላካችሁ በእግዚአብሔር ኤሎሂም ያህዌ ፊት የቆማችሁበትን ዕለት አስታውሱ። ምን መማር አለባቸው? እኔን ማክበር እግዚአብሔር ማለት ነው። በምድሪቱ በሚኖሩበት ጊዜ ሁሉ እንዲማሩ ለልጆቻቸውም እንዲያስተምሩ የሰው ልጆች ለምን ወደዚህ ምድር እንደመጡ አያውቁም፣ ወይም የኃጢአት ስርየትን መሥዋዕትነት አይረዱም። ጠቦት በማለዳ የሚታረድና የዘወትር የሚቃጠል መሥዋዕት ሆኖ የሚቀርብ መስሏቸው፣ ከሰዓት በኋላ ደግሞ ሌላ በግ ለእግዚአብሔር የዘወትር የሚቃጠል መሥዋዕት ይሰዋ ነበር። ከእነዚህ ልማዶች በስተጀርባ ያለውን ትርጉምና እግዚአብሔር ለሰው ልጆች ማስተማር የሚፈልገውን ነገር በግልጽ መረዳት አለን። ከብሉይ ኪዳንም ሆነ ከአዲሱ ኪዳን የእግዚአብሔርን ሕጋት ምነት ከተረዳንና የእውነትን ምነት በትክክል ከተረዳን ኢየሱስ ለምን እንዳለ ሙሉ በሙሉ እንረዳለን። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ይህ የመጀመሪያውና ከሁሉ የሚበልጠው ትእዛዝ ነው። እውነታው ይህ ነው። ምናልባት አንዳንድ የምንወዳቸው የሲዮን ቤተሰብ አባላት በሰባተኛው ቀን ሰንበት ወደ ቤተ ክርስቲያን ሲመጡ አዲስ መዝሙሮችን እንዘምራለን ስብከቱን ሰምተን እንጸልያለን። ከዚያም ሁሉም ነገር ተፈመ ብለው ያስባሉ። የሚታወቀው የአምልኮ ሥርዓት እንዲህ ነው። ይሁን እንጂ ጥያቄው አምልኮ በዚህ መልኩ እንዲካሄድ ያደረገው ምንድን ነው በራሱ ብቻ አልተከስተም ማክበር ለእኛ ቀላል ቢሆንም እግዚአብሔር ግን የሰንበትን ቀን በመንፈሳዊ ሁኔታ በቀላሉ አልፈጠረም በሺዎች ለሚቆጠሩ ዓመታት ለሰንበት በጠዋትና ከሰዓት በኋላ የሚቃጠል መስዋዕት ይቀርብ ነበር በሙሴ ሕግ ዘመን ብቻ ከ1500 ዓመታት በላይ ተጠብቆ ቆይቷል። ለእሱ ሞት ምክንያት የሆነው እንዲህ ያለ ስቃይ ከደረሰበት በኋላ በትክክል ምን ተሰጠን? የተሰጠን አዲስ ኪዳን ነው። ታዲያ የሰንበት የእንስሳት መሥዋዕት ማንን ያመለክታል? ሰማያዊ አባታችንና ሰማያዊ እናት አይደሉም? እና በእያንዳንዱ በዓል ላይስ ሞትን አንዴ ብንጋፈጥም በቀሪው ሕይወታችን ከደረሰብን ጉዳት ማምለት ማምለጥ እንደማንችል ይነግረናል። አስቡት፣ አዲሱ ኪዳን በሞት ስቃይ በሺዎች ለሚቆጠሩ ጊዜያት አልፎ ተርፎም ለእኛ በአስር ሺዎች ጊዜ በማለፍ የተቋቋመ ነው። ኤዲሰን አምፖል በተሳካ ሁኔታ ከመፈጠሩ በፊት ብዙ ውድቀቶችን አሳልፏል። ሰዎች ኤዲሰንን በእንደዚህ አይነት ጥረት ስላሳካላቸው ምስጋናቸውን በከፍተኛ ሁኔታ እየገለጹ አይደለም። እንዲያውም ክ የፈጠራ ንጉሥ የሚል ማዕረግ ሰጡት። እግዚአብሔር የዘላለም ሕይወትን ለመስጠት ያደረገውን ጥረት አስቡ። ፋሲካን የምናከብረው ቁራሽ እንጀራ በመብላትና የወይን ጽዋ በመጠጣት ብቻ። በሰባተኛው ቀን በሳምንት አንድ ጊዜ ለአምልኮ በመምጣት ሰንበትን እናከብራለን። ነገር ግን የሰንበትን መንፈሳዊ ኪዳን ሊሰጠን እግዚአብሔር እጅግ ብዙ ፈተናዎችንና ድካምን አሳለፈ። በመጨረሻም መከራ ተቀበለና ደሙም በመስቀል ላይ አፈሰሰ። ይህ ፈጽሞ ልንረሳው የማይገባ ነገር ነው። ለምንድን ነው ከሁሉ ጥበበኛ ተብሎ የሚታወቀው ሰሎሞን እግዚአብሔርን ከመፍራትና እግዚአብሔርን ከመውደድ በቀር ሁሉም ነገር ከንቱ ነው ያለው? ለእግዚአብሔር አብና ለእግዚአብሔር እናት ፍቅርን መግለጽ የሰው ልጅ ሊፈጽማቸው ከሚገባቸው ተግባራት ውስጥ እጅግ በጣም አስፈላጊው ተግባር ነው ብሏል። መወጣት ያለብን ትልቁ ግዴታ፣ መሠረታዊ ግዴታችን ነው ብሏል። ይህ ማለት ሁሉም የሰው ልጅ በፍጹም ማድረግ ያለባቸው ነገር ነው። ይህን ሳይረዱ አንዳንዶቹ መጥተው አዲስ መዝሙሮችን ይዘምራሉ እና ኩ ዛሬ አምልኮ ላይ ተገኝቻለው ክይላል። ወደ አምልኮ የምንመጣበት ምክንያት ይህ አይደለም። ትርጉሙን በጥልቀት ከተመለከትን እግዚአብሔርን እወዳለው ኬብለን የምናውጀው በአምልኮ ነው። ስለ ያለፈው ኃጢአታችን እንደገና ስናሰላስልና ኃጢአታችን እስኪሰረይ ድረስ የአባት መሥዋዕትነትና የእናት ሥቃይ ምን ያህል ታላቅ ነበር። ይህንን እንደገና ለማስታወስ እዚህ ተሰብስበናል። መንገዳችንን ከዘላለማዊው ሲኦል ወደ ዘላለማዊው መንግሥተ ሰማያት ስለቀየሩና የወደፊት እጣ ፈንታችንን ስላስተካከሉ ዘላለማዊ ምስጋናን ክብርንና ውዳሴን ለሰማያዊ አባታችንና እናታችን ልንሰጥ ይገባል። ስለዚህም ነው በዘዳግም መጽሐፍ ለልጆቻችንና ለልጅ ልጆቻችን ከነርሱ በኋላ እግዚአብሔርን እንዴት መፍራት እንዳለባቸው እናስተምራለን ተብሎ ተጽፏል። ልጆች እነዚህም ጥልቅ እውነቶች መረዳት ካልቻሉ፣ እግዚአብሔር ባዘዘው መሰረት ሰንበትንና ፋሲካን ማክበር እንዳለብን በማስተማር መጀመር አለብን። ስለዚህ ሰንበት ምስጋናችንን ለእግዚአብሔር የምናቀርብበት ጊዜ ስለሆነ ሁላችንም ወደ ጽዮን እምጣና ኮ አባትና እናት ስለ ድነታችን የሚሆን የአዲስ ኪዳንን እውነት ለመመስረት ይህን ያህል ስቃይና መከራ ታገሳችሁም፣ እነዚህን ሁሉ ፈተናዎች አሳልፋችኋልን እንላለን። ወደ መንግሥተ ሰማያት የምንሄደው በዚያ ጸጋ ምክንያት ነው። ክብርና ምስጋና ለዘላለም ለእግዚአብሔር ይሁን። አባትና እናት ለዘላለም እንወዳችሁ አለን። ይህ በቃላችንም ሆነ በመንፈሳችን የማይረሳ ስሜት ሊሆን ይገባል። ወደ ዘዳግም ምዕራፍ ስድስት እንሂድ። ምዕራፍ ስድስት ቁጥር 24 ዘዳግም ምዕራፍ 6 ቁጥር 24። ዛሬ እንደሆነው ሁሉ ምንጊዜም መልካም እንዲሆንልና በሕይወት እንድንኖር ይህን ስርቀት ሁሉ እንድንፈጽም አምላካችንንም እግዚአብሔርን ኤሎሂም ያህቤ እንድንፈራ እግዚአብሔር ያህቤ አዘዘን። እግዚአብሔር ከእነዚህም ሁሉ ትእዛዞች እንድንጠብቅ ከያዘዘን ምክንያት እግዚአብሔርን እንድንፈራ ለማድረግ ነው። እና እግዚአብሔርን መፍራት ደግሞ በሌላ መንገድ መረዳት ይቻላል። እግዚአብሔርን መውደድ፣ ኢየሱስ ከአምላክህን እግዚአብሔርን ውደድ ከሲል የተናገረው ቃል ነው። ይህ የተደረገው እግዚአብሔርን በመውደድ ሁልጊዜ እንድንበለጽግ ነው። የዓለም ሰዎች ይህንን ስለማያውቁ በቅዳሜና በእሁድ መካከል ያለው ልዩነት ምንድን ነው ይላሉ። ለማንኛውም ሁላችንም እግዚአብሔርን እያገለገልን ነው። በእግዚአብሔር ትእዛዛት ውስጥ የእሱ ጥልቅ ደም፣ ጥልቅ መሥዋዕትነት፣ የእግዚአብሔር ቅንዓት፣ እነሱ የማያውቁት ነገር አለ። ስለዚህ በዚያ ቀን በትክክል ምን ማድረግ አለብን እንድናስታውስ ነግሮናል። እኛ የሰማይ ልጆች ያንን ቀን እንድናስታውስና እንዳንረሳው የሰጠንን ልባዊ ቃል መቼም መርሳት የለብን። ስለዚህ መቼም ሆነ የትም ብንሆን ወይም ምን እያደረግን ብንሆን የእግዚአብሔርን ትእዛዛት መርሳት የለብን። የእግዚአብሔርን ፍቅር ከመርሳት ጋር ተመሳሳይ ነው። በዚህ ምክንያት የፋሲካን ትእዛዝ ለሚረሱ እግዚአብሔር ምን ያደርጋቸዋል? ከወገኖቹ ፈጽሞ ይለይ። ሰዎች ብዙ ጊዜ ሕይወት ይከሰታል። የእግዚአብሔርን በዓል አንድ ጊዜ መዝለል ይቻላል ብለው ያስባሉ። ነገር ግን በመንፈሳዊው ዓለም እሱ ራሱ ያጸናቸው የእግዚአብሔር ኪዳኖችና ተስፋዎች አይደሉም። እነርሱ ደግሞ በንጉሥ ዘንድ እንኳን አይጠበቁምን? ንጉሥ ሁሉን ማድረግ ይችላል፣ ነገር ግን ማድረግ የማይችላቸው ነገሮች አሉ። ንጉሡ ራሱ በንጉሳዊ ትእዛዝ የተደነገገውን መጣስ አይችልም። ስለዚህም የሰማይ ልጆች ከሕግ እንዳይወጡ ዘወትር ሰንበትን በትጋት እንድንጠብቅ፣ ፋሲካን በትጋት እንድናከብር፣ ሰባቱን በዓላት በሦስት ጊዜያት በትጋት እንድናከብር፣ በጸሎት ሰዓት እንድንጸለይ ዘወትር ትእዛዝ ይሰጠናል። 상권제도 የማይታየው የጸሎት ጊዜ እንደ ተራ ሥራ ልናደርገው የሚገባን ያህል ሊሰማን ይችላል። የሰንበት ቀንም ቢሆን ከግዴታ ስሜት የተነሳ ብቻ መጠበቅ የለበትም። እንደገና የአባትን ፍቅርና የእናትን መሥዋዕትነት በማሰብ አመሰግናለሁ ከማለት አለብን። ይህ በአንድ ወይም በሁለት ቀን ውስጥ ብቻ አልተጠናቀቀም። እግዚአብሔር ስድስት ሺህ ዓመታት የሚፈጀውን የመቤቱት አስተዳደር አቋቁሞ ለብዙ ሺህ ዓመታት እንዲህ ያለ ሕይወት የኖረው ልጆቹን ለማዳን አይደለም። በዘላለማዊ ምስጋና ክብርና ውዳሴ ለአባትና ለእናት በማቅረብ የዛሬውን ስብከት ልቋች በጣም አመሰግናለሁ።